ይሆናሉ አምላካቸውን እግዚአብሔር ለእሳቸው የሚያስተምሩበትን ለእኛም ደግሞ የምንማርበትን ካለም ምክንያትና ሀሳብ ተለይተን ቃሉን እንድንከታተል አምላካችሁን እግዚአብሔር ይርዳን። ወደ መመራቸው በስመ አብ ወወልድ ወመንፈስ ቅዱስ

በዚህ ቅዱስ ስፍራ እግዚአብሔር የሰበሰባችሁ የፈቀደላችሁ ፍቅሩን ያበዛላችሁ የተዋዶ ልጆች፣ የስላሴ ወዳጆች እንደምን አደራችሁ? እንደምን አደራችሁ? ቸርነቱ የማያልቅ ምሕረቱ የበዛ በደለኞች ሆነን ሳለን በኃጢአታችን ብዛት ያልተወን በፍቅሩ ማርኮ በመቅደሱ የሰበሰበን በዚች ለተሰኖት ተገኝተን ቅዳሴውን እንድንሰማ ሰላ እንድናስቀደስ እንድንባረክ የፈቀደልን በዕድሜያችን ላይ ዕድሜ የጨመረልን በሕይወትና በጤና ያቆየን ቸሩ አባታችን እግዚአብሔር ከምድር እስከ አርያም ድረስ ስሙ በእኛ በፍጥረታት አንደበት የተመሰገነ ይሁን። የእመቤታችን የመራቅ የጸሎት የሳሪተ ተምረት የቅድስት ድንግል ማርያም! ምልጃዋ፣ በረከቷ፣ እናትነት ፍቅሯ! ለአባቶቻችን ለቅዱሳን ጋሻ መከታ አለኝታ ዋስጠበቃ እንደሆነ ለእኛ ጋሻ መከታ አለኝታ መጽናኛ የሆነ የቅዱሳን የአባቶቻችን በረከታቸው በሁላችን ላይ ይደረብ በሁላችን ላይ ይደረብ። እግዚአብሔርን አመስግኑ። መጽሐፍ እንዲህ ይላል። የምትንቀሳቀሱ ሰዎች ይባካቸው እንደ እግዚአብሔር ቃል ሲነገር ወዲያ ወዲህ ማለት ተገቢ አይደለም። እስኪ አራት አራት በትንሽ ደቂቃ እግዚአብሔር ሲናገር እንኳን ሰው ምድር ትሰማለች አይደለም? ግብዙ ምንም የማይሰማው ምድር ስም እያለ ነቢዩ ኢሳይያስ ያስተምራልና ወዳና የምትንቀሳቀሱ እስኪ ትንሽ ምክንያቱም እዚህ ጋር እግዚአብሔር ቃል ሲነገር ወዳና ወደ ማለት ተገቢ አይደለም። ሀሳብም ህሊና ይሰርቃልና፣ ባካችሁ ለተወሰነ ደቂቃ ትንሽ የእግዚአብሔር ቃል እንነጋገር። የምትንቀሳቀሱ ሰዎች ለትንሽ ደቂቃ ታገዙ ማለት እፈልጋለሁ። የሰው ልጅ ለሰንበት ጌታዋል አይደለም በሰንበት ቀን እንድንገኝ እንድንሰበሰብ የፈቀደ እግዚአብሔር ነው። ሕይወቱን የሚሰጠ እግዚአብሔር ነው። ጤናን የሚሰጠ እግዚአብሔር ነው። እና ጤና የሰጣችሁን አምላክ እስቲ አመስግኑት። አይከፈልበትም። ሁሉ እግዚአብሔር ነው። ከኛ የሆነ ነገር የለም ክርስቲያኖች። ስለዚህ አምላካችን እግዚአብሔር ወዶ ፈቅዶ በመቅረሱ እኛን ሰብስቦናል። ብዙም የሚናፍቁ ሰዎች አሉ ቃሉን ለመስማት ለማስቀደስ ቅዳሴ ጸበሉን ለመጠጣት በካህናት እጅ ለመባረክ ብዙም ይመኛሉ፣ ግን ያልተሳካላቸው በተለያየ ችግር የችግር ማለቆ ውስጥ ሆነው ያሉ በጤና በሌላ ችግር በተለያየ ምክንያት የሚጨነቁ አሉና እኛን ግን ሕይወትና በጤና ጠብቀው በመቅደሱ የሰበሰበን ቸሩ እግዚአብሔር የተመሰገነ ይሁን። ቅድም በቅዳሴው ላይ ሲነበብ ከሰማችሁ በማቴዎስ ወንጌል ምዕራፍ ዘጠኝ ቁጥር አስራ አራት ላይ አንድ ኃይለ ቃል አለ። ከሰማችሁ እስቲ ያስቀደሳችሁ እልል በሉ! እስቲ ያስቀደሳችሁ ብቻ ማርያምን አልሸወዳችሁም፣ ሁላችሁም አስቀደሳችኋል። እስቲ እስቲ ድጋሚ እልል በሉ! ካስቀደሳችሁ መቼም እኔም ሊሸውሉ ትችላላችሁ። ስላሴን አይሸጉም ማለት እግዚአብሔር ይባርካል። ይሄ የሚያለዝብ የሚያስቀድስ ከሆነ እግዚአብሔር ቸር ወረቱ ያወርዳልና እግዚአብሔር ይስማችሁ። በቅዳሴ የተሳተፋችሁ እግዚአብሔር ይስማችሁ። ስለዚህ ምን ይላል ቃሉ? እኛ ፈሪሳውያን ብዙ ጾማለን፣ ደቀ መዛሙርት ስለምን አይጾሙ አሉት ይላል። እኛ ፈሪሳውያን ብዙ ጾማለን፣ ደቀ መዛሙርት ስለምን አይጾሙ ብለው ጌታ ኢየሱስ ክርስቶስን ጠየቁት። ጌታ ኢየሱስም እንዲህ አላቸው፣ የጊዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ ይላል። ከኋላ እንደምታውቁት እኛ ብዙ ጾማለናል፣ ደቀ መዛሙርቱ ግን አይጾሙ። ጌታ ኢየሱስ ክርስቶስ ምን አለት? አለ ሙሽራው በሚወሰድበት ወይም ሙሽራው ያለ ሚዜዎቹ ሊያዙ ሊያለቅሱ ሊተክዙ ሊጾም አይገባም ነገር ግን ሙሽራው ከነሱ በሚወሰድበት ወራት ሰዓት ይመጣል ያን ጊዜ ይጾማል ወይ እስቲ ያን ጊዜ ይጾማል ይበሉ ያን ጊዜ ይጾማል ሊሆኑ ከኋላ ሚበላሉ እኛ ብዙ ጾም አላሉ ከንቱ ጾ እኛ ብዙ ማለት ያንተ ደቀ መዛሙርት ግን አይቆሙም ብለው ጥያቄ አቀረቡ። እውነት ነው። ኢየሱስ ክርስቶስ ሙሽራው አምላካችን እግዚአብሔር ነው። ሚዜዎች የተባሉት ቅዱሳን ሐዋርያት ናቸው። ከእነርሱ በሚለይበት ሰዓት የሚለይበት ሰዓት ይመጣል፣ ያን ጊዜ ነው ያለው በዚህ ዓለም ላይ ሲሆን ብዙ መከራ ተቀብሎ በመስቀል ላይ ደሙን አፍስሶ ሥጋውን ቆልቶ ለሰዎቹ ዋጋ ሊከፍል በቀራንዮ ስለሚውል ያን ጊዜ ስለሚለያቸው ያን ጊዜ ይጾማሉ። አሁን ግን ከኔ ጋር አላቸዋል። ደግሞ ፈሪሳውያን ማክሰኞ፣ ሐሙስ፣ እሁድ ይጾማሉ። ማክሰኞ፣ ሐሙስ፣ እሁድ ይጾማሉ። የታ ኢየሱስ ክርስቶስ ምን አለ? ሚዜዎቹ ወይም ሙሽራ ሚገኙ በሳት ያን ጊዜ ይጾማሉ። አሁን ግን መጾም የለባቸው አለ። አምላካችን እግዚአብሔር ከነርሱ ጋር ነበር፣ ዛሬም ከእኛ ጋር አለ። ደግሞም ሰው ሚጾመው ሚጸልየው ጸጋ እግዚአብሔር ከተጎናጸፈ በኋላ ነው የአርባ ቀን የሰማያ ቀን ልዩነትን ካገኘው በኋላ ነው የሚጾመው የሚጸልየው የሚያስቀድሰው የሚመጸውተው ይሄን ያለባ ቀን የሰማሪያ ቀን ልጅነት ሳያገኝ ቢጾም ጾሙ ከንቱ ነው። ይሆን ለዚህ ነው ፈሪሳውያን ማክሰኞ፣ ሐሙስ እሁንም ጾም አለን እላሉ። ያጾማቸው የጸሎታቸው የግብዝነት ጾምና ጸሎት ነበረ። ዛሬም ስን ስንጾምና ስንጸልይ በእውነት ካልሆነ ከንቱ ድካም ነው። ይሆን በእውነት ከሆነ ግን በረከት ያሰጣል፣ ጸጋ ያጎናጽፋል፣ ኃይል ይሆናል፣ ጥበብ ይሆናል። እኔ ያደላል በረከትን ይሰጣል እግዚአብሔር። ስለዚህ ከመርሱ በሚለይበት ሰዓት ወሸራ ጊዜዎቹ ይጾማሉ አሉ ጌታ ኢየሱስ ክርስቶስ ይሄን አለ። ምክንያቱም በመከራ የሚለይበት ሰዓት አለ። በዚያ በመከራ ውስጥ እኮ ከጌታ ጋር ከኢየሱስ ክርስቶስ ጋር እስከ መጨረሻ የጸና ወንጌላዊ ቅዱስ ዮሐንስ ነው። ሌሎቹ ደክማር ዝለዋል። ስለዚህ የአርባና የሰማያያገ ወልም ከአርባ ቀን በኋላ ይጾማሉ አለ ኢየሱስ ክርስቶስ። ከአርባ ቀን በኋላ ይጾማሉ፣ ምክንያቱም ኢየሱስ ክርስቶስ በአርባኛው ቀን ያርጋል፣ በአስረኛው ቀን መንፈስ ቅዱስን ይልካል። መንፈስ ቅዱስን ከተጎናጸፉ በኋላ ይጾማሉ። አሁን ሃይል ሳይለብሱ መንፈስ ቅዱሱ ሳይጎናጸፉ ቢጾሙ ከንቱ ድካም ይሆንባቸው፣ ድካም ይሰማቸዋል፣ ስልፍና ይመጣባቸዋል። ኃይልን ከተጎናጥሙ በኋላ ግን ቢጾሙና ቢጸልዩ ይበረታሉ። አሁን ስትቆሙ፣ ስትጸልዩ እግዚአብሔር ፊት ስትቆሙ እግዚአብሔርን ስታገለግሉ የሚያበረታው ማን ነው? የሚያጸናው ማን ነው? ኃይል የሚሆነው ማን ነው? ብርታት የሚሆነው ማን ነው? ጤና የሚሰጠው ማን ነው? እግዚአብሔር እኮ። ስለዚህ ይህን ቃል ተናገረ። አምላካችን እግዚአብሔር ከአርባ ቀን በኋላ እኛ እኮ የስላሴ ልጅነት ወንድ አርባ ቀን ሴት ሰማንያ ቀን። የስላሴ ልጅነት ታራ ከመንፈስ ቅዱስ በማሕፀነ ዮርዳኖስ የስላሴ ልጅነት ካገኘ በኋላ ነው። ሴሰው ነው የሚጾመው ለመመጽወትም የሚበቃው ለማስቀደስም የሚበቃው ለመጸለይም የሚበቃው ኃይልም የሚሆነው ጸጋን ካገኘ በኋላ ነው። ሳይጠመቅ የሚጸልይ ሳይጠመቅ የሚጾም እንደው በትንሹ ስታውቁ እንኳን ሕፃናት እንኳን ከሰባት አመት በኋላ ይጾማል ማለት ከሰባት ከሰባት አመት በኋላ አሁንኛ፣ የጾምን ትርጉም አላውቅም። ጾም ኃይል እንደሚሆን፣ ብርታት እንደሚሆን፣ ከእግዚአብሔር ጋራ የሚያገናኘን። ምክንያቱም ከጾም ጋር ምን አለ? ጸሎት አለ፣ እፅዋት አለ። ይሄን ስናገር ዛሬ የጾም ወጥ ሆኖ አይደለም፣ ኢየሱስ ክርስቶስ የተናገረው ቃል ነው። ስለ ሙሽራው ስለ ሙዚዎቹ ሲናገር ነው። ያን ጊዜ ያዝናሉ፣ ያን ጊዜ ያለብሳሉ፣ ያን ጊዜ ይጾማሉ። አሁን ግን ሀዘንም የለባቸው ደስታ ብቻ አለ እግዚአብሔር። እነሱ ግን እኛ ያጾማለን፣ ለምን እነርሱ አይጾሙም? ዛሬ እኮ ይሄንን የምንል ሰዎች አንጠባል እ ጾማለሁ አስቀድሳለሁ፣ እከሌ ግን አይጾምም፣ አያስቀድስም የምንል ሰዎች ልንኖር እንችላለን። እንችላሉ ቢጾም አንድ ሰው ለራሱ ነው፣ ባይጾም ለራሱ ነው ተጎዳ። አሁን እኮ ብዙ ጊዜ ሰው ከሌላ ከጥምራት ሊጾም ይችላል። በጠዋት ተነስቶ ቡና የማይጠጣ ቁሰማ ይባላል። በአርግሮሩ በጾሙ ሰዓት ይህን የማያደርግ ሰው አለ። ምክንያቱም ይህን ለመብላት የምናደርገው ጉጉት ክፉ መንፈስ መላያችን ላይ ያድረዋል። ሃይማኖተኞች፣ አማኞች ህምል ምግባር ሃይማኖት ይዘን ነገር ግን ይህን የማናደርግ ሰዎች ብዙ ሰዎች አላቸው። ደግሞ የሰይጣን ክፋቱ ሆመና የሰይጣን ተንኮሉ ቅዳሜና እሑድ አሙስና ሰኞ ማክሰኞ አይረባችሁ፣ ሮምና ሮም ጠዋት ሽጋሪ ለቀባችሁ ወዳጃችሁ ይቆርጣችኋል። ለምን ጾም እንድታቋርጡ። ጾም ስታቋርጡ ሰይጣን ኃይል ያገኛል ጉልበት ያገኛል። እናንተ ጾም ስትጾሙ ግን እናንተ ኃይል ታገኛላችሁ። ሰይጣን ያፋ ለዚህ ጎራ አባቶቻችን እድሜ ዘመናቸውን

ሁለት ነው ሰው መንፈስ ክንቱም ካገኘ በኋላ ነው መንፈስ መንፈስዙ ከያጽፈ በኋላ ነው ድርቱም ሆነው ጠንካራ ሚ ሆነው በሃይማኖቱ ጥርጥር በሃይማኖቱ ድርድር የማያወቀው ሰው የእግዚአብሔር ጸጋ ካገኘ በኋላ። ይሄን ካላገኝማ ምላል ስለዚህ እኛ ብዙ ጾም አለን ያተደቀመ ዛሬ ትግር አይጾሙም አሉ ስለዚህ ጾም ጥቅም አለው ክርስቲያኖች ስለዚህ ሙሽራዊ የተባለ ኢየሱስ ክርስቶስ ነው ስለዚህ ደቀ መዛሙርቱ ሐዋርያት ከእርሱ ጋር ነበሩ፣ አብረዋቸው ነበር፣ ከጌታ ጋር ነበሩ፣ አብረው ነበሩ። በዚያን ጊዜ ደስታ ነበር፣ ወድየል ነበር። የሚነግራቸው ደስታ እንዳለ መከራ መከራ እንዳለ ደስታ የዚህን ዓለም ደስታ አትመኙ፣ የዚያኛ ለም የዚያኛውን ዓለም ደስታ ብቻ ፈልጉ ይላቸው ነበር። አሁን እኛ ሁለት ደስታ ፈላጊዎች ነው። በዚህ ምድር መደሰት እንፈልጋለን፣ በሰማይ መደሰት እንፈልጋለን። ግን የቱ ይሻላል? በዚህ ምድር ይሻላል? በዚህ ይሻላል? እ ማርያም አጥቶሽ የዚህ ምድር ይሻላል? የሰማይ ይሻላል? መንጀ የሰማይ ምክንያቱም አብነታችን ማናቸው? ቅዱሳን ሐዋርያት አብነታችን ማናቸው? ሰማዕታት

ቱግሎ በያ ላይ ተኝቶ አስሙት መከራ እናተ ትንሽ ሲመጣችሁ ትንሽ መከራ ሲመጣባችሁ እንዴት እንደምትሆኑ አስቡት። መቆሪያውስ ግን ደስታው በሰማይ ነበረ። የዚህን ደስታ ምንም አልፈለገም። ሐዋርያትም እነዚያ ነው ሀብታቸውን፣ ብረታቸውን፣ ገንዘባቸው፣ ቤተሰቦቻቸው፣ ልጆቻቸው ከተከተሉት ዋሃግን ቁጭ ብለው ከእሱ ጋር ነበረ። ደስተኞች ነበሩ። እግዚአብሔርን ይዞ ማን ያዝናል? እግዚአብሔርን ይዞ ማን ይሸማቀቃል? እግዚአብሔርን ይዞ ማን ይራባል? እግዚአብሔርን ይዞ ማን ይቸገራል? ሐዋርያት ደስተኞች ነበሩ፣ ግን በደስታ አልቀጠሙ ክርስቶስ ሲለያቸው በመከራ ውሳት ሐዋርያት ሐዘን ውስጥ ወጥተው ከቃሉ ጋር ሁልጊዜ ደስተኛ አሁን ብዙ ጊዜ እውነተኛ ክርስቲያኖች እንመስላለን፣ ግን አይደለም። የሆነ ነገር ሲከበል የሆነ ነገር ሲመጣ እንበረግጋለን። ቤተ ክርስቲያን ማገልገል አንፈልግም። ቤተ ክርስቲያን መተን መከራ መቀበል አንፈልግም። ሁል ጊዜ ደስታን የምንፈልገው። ለምሳሌ በሰበካ ጉባኤ በሰበካ ተመኝ በልማት ኮሚቴ ማገልገል የማንፈልግ ሰዎች አለ። ሁል ጊዜ ደስተኞች አለ። ለምን በሰላም መጋጨት አላ፣ ጭቅጭቃ አላ፣ ክርክራ አላ። ይህን የማይፈልጉ ሰዎች አሉ፣ ግን ከዲካ በኋላ

ኢየሱስ ክርስቶስ ስለ ሙሽራ ስለ ሚዜዎች የተናገር። አሁን ሚዜ አይጾምም ሙሽራም አይጾምም። በቤተ ክርስቲያን ሥርዓት ራሱን የቻለ ትምህርት አለው። አንድ ሰው ሙሽራ ሆኖ መጾም አይችልም፣ ሚዜም ሆኖ መጾም አይችልም። የሙሽራው የቅርብ ተጠሪ ነው ሚዜ። ስለዚህ ጌታ በምሳሌ የነገራቸው ሙሽራው ኢየሱስ ክርስቶስ ነው። ሚዜዎቹ ሐዋርያት ናቸው። አስራ ሁለቱ ሐዋርያት ብቻ አይደሉ፣ ጌታው የሚመግባቸው ነበረ። ስለዚህ ዓለም ሳይሆን ስለዚያኛው ዓለም ይነግራቸው ነበር። ይሄን ዓለም እንዴት ብለው መንሳት እንደሚችሉ እንዴት ማሸነፍ እንደሚችሉ በዚህ ዓለም እናይታለሉ ከንቱ ነገር እንዳይቀላቸው ይመክራቸው፣ ያስተምራቸው ነበር ግን የሰናን ማን እንደሆነ